ይገናኘዋል። ብቻ ተጨማሪ ገንዘብ ለመጠየቅ ብለሽ እሙቴን አሳልፈሽ ሰጠሽ። እንደዚያ አይደለም እንደዚያ አይደለም። አዲስ ነገር አለ ያቺ ርኩስ ደውላ ነበር ጩና ናት። እርግጠኛ ነበርኩኝ እሷ እጅ እንደነበረበት እኔ ሙሉ ለሙሉ ጥርጣሬ እሷ ላይ ነው ያለው ከሄለን ጋር እኮ ልናናግራት እኮ ቤቷ ድረስ ሄደን ነበረ? ለኔ ደግሞ ሳባ ደውላልኝ ነበር ምን አለች ምን ልትል አምስት መቶ ሺህ ብር ካላመጣ ልጅን አልሰጠም ያለች ደግሞ በእርግጠኝነት ይሄ ስራ የዛች የጩና ስራ ነው ደግሞ አንዷ አንቺ ነሽሽ እኔ ደግሞ ምን አረኩ ቆይ፣ ከመጀመሪያው ይሄ ነገር ይቅርብን እያልኩሽ ነበር። ይኸው ዞራ መጣችልን አደለ? ምናልባት የሱ አጅብ አይኖርበትስ እሱን ፖሊስ ያጣረዋል። አንቺ ምን አስጨነቀሽ? እሱ ራሱ አጣርቶ ያገኘዋል። ባሏ ከእስር ቤት ተፈቷል። ባሏ የስስት አባት ከእስር ቤት ተፈቷል። ጩናም ደግሞ እኛ ጋር ልጃቸው እንዳለች ነግረዋለች። ምናልባት እሱ ሊሆን ይችላል በሳቤላ በኩል ልጃችንን ያሰረቀን። ናርዶስ፣ ምን አይነት መከራ ውስጥ እንደከተትሽ እንግናየሽ አሁን እኔ ሞቀሱን ትተክስ ስለ ልጃችን ብናስብ አይሻልም? አሁን ያለን አማራጭ አንድ ብቻ ነው እሺ ምንድነው እሱ ፖሊሶቹ የሚሉትን መጠበቅ እና ፖሊሶቹ የሆነ ነገር እስኪፈጥሩ ድረስ እኛ እጃችንን አጣጥፈን ቁጭ እንበል ሌላ ምን ማድረግ እንችላለን ሄደን ከጩና ማልጋ መጣላት ነው ሳባ ራሱ ገንዘብ ፈልጋ ይሆናል ልጃችንን ያገጠችው ያቺ እዚህ ቤት ስትመጣም ድሮም ቢሆን አላማረችኝም ነበር አሁንስ ጭንቅላቴ ሊፈነዳ ነው ተኝ የደነገስ መስያለሽ። ከስንት ዓመት በኋላ የተፈታውን የልጅሽን አባት እንደዚህ ነው እንዴ የምትቀባዩ? መተሻ አታክፍኝም። መፈታትን ሰምቼ ነበር። ለዛ ነው አቤት የቀየርሽው አልገባኝም? ለዛ ነው እዚህ ጉራንጉር ውስጥ የገባሽው። ገጀራው እኮ ነኝ። ከኔ የምታመንጭ መስሻ እንዴ ባንክ። ከአንተ አይደለም የተደበኩት፣ ፖሊሶች እየፈለጉኝ ስለሆነ ነው። እሱ የኔ ጉዳይ አይደለም። አሁን ልጅ የት ነው ያለችው? የምን ልጅ? ስለ ሙቲ ነው ማውራሽ? አንቺ ደደብ ያልሰማው መሰለሽ እንዴ? ለአንድ ሀብታም እንደሸጥሻት እምልልሃለሁ ገጀራው እሙቲም ማሳደግ ስለከበደ የተሻለ ህይወት እንዲኖራት ብዬ ነው ለጥሩ አሳደጊ በጉድ ፍቻ መልክ የሰጠዋት እኮ። አይንሽ እያየ በነፃ ሰጠሻቸው አይደለ? በእርግጥ እንዳይቸግርሽ ብሎ ሀምሳ ሺ ብር እንኳን የማትሞላ ገንዘብ ሰጥተውኝ ነበር። የእውነቱን ተናገሪ። በትክክል ልጄን በስንትን የሸጥሻት? እንዴ፣ እሙቲ እኮ የአንተ ልጅ አይደለችም። ለዚህ ነው ልጄን ለማን በጉድ ፌቻ ሽጠሽ ፍርድ ቤት ውስጥ የልጅ አባት ሞታ ያለችው፣ አለብላቸው አለ በላቸው። እሙ ኮይ መመርመሩ አይቀርም ነበር። እሙቲ ደግሞ እየረታ ልጅ እንጂ አንተ አይደለችም። እንዴ ራሱ እንዴ፣ ማህፀኔን ብቻ እኮ ነው ያከራዩአቸው ደግሞ። ዘረመር ቢመረመር ራሱ የእሙቲ የእኔ ልጅ እራሱ አይደለችም። የማውቀው ነገር ለምንድን ነው እያስታውሽኝ ያለችው? ማህፀኔን ለረታ ሳከራይ እኮ ብር አካፍዬ ነበረ። እንዴ የተሻለውን ደግሞ ከስር አንተነ ከዛ ግን እሙቲ አምስት ዓመት ሲሞላት መልሰሽ ከነረታ ጋር ሰረግሻት አይደለ እንዴ ምንም ቢሆን እኮ ልጄ ናት በቃ ናፈቀችኝ ያለ እሷ መኖር አቃተኛ እንዴ አቷሺ አቷሽ አንቺ ማትረቢ እሙቲን ከእነሱ ቤት ሰረክሻት ማለት ነው ለሌላ ለባላፍት ትልሽጭ ፈልገሽ ነው እንጂ ናፍቃሽ አይደለም መጀመሪያ የምንከባከባት መስሉ ነበር ከዛ ግን ማሳደግ እንደማልችል ሲገባኝ መልሼ ለጉዲፈቻ ሰጠኋት እሺ የሰዎቹ ቤት የት ነው ታዲያ የምን ሰው ልጄን በጉዲፈቻ ይሰጥቻቸዋል ያልሺው ቤት ነዋ ምን ልታደርግ ነው ምን እንደማደርግ ለአንቺ መናገር አለብኝ እውነቴን ነው ከዚህ በላይ ባትፈታተንኝ ጥሩ ነው እሺ አሁን ላይ ሙት እነሱ ጋር የለችም ምን ማለት ነው የለችም ማለት ጠፍታባቸዋለች ምን ማየ ለችም እንዴ? አሁን ወጣች እና ምን ሻታለ ምን ማለንኩ። ቆይ አንተ ግን መቼ እኔ ስሜት የምትረዳም አሁን እንኳን ትልቅ ጭንቀቱን እንደሆንኩ አይገባም። አሁን የዚያች የማየ ጉድ ነው አይደል? አሁን እኮ ጭራሽ አይኔንም ማየት አትፈልግም። ቆይ ከተጋባን አመት እንኳን መች ሞላን? ለምን ትንሽ ጊዜ እንኳን አትታገሰኝም? አትፈረጅባት ሰዓት ሞት ዘሮ ቀጥሎ ማየት ስለምትፈልግ እኮ ነው። እና እየሞከርን አይደል? ሲመስለኝ ግን እሷ እኔ መከላከያ የምጠቀም ነው ይመስላት አታሲ በቃ እኔ አናግራታለሁ ምን አለ ትንሽ ትዕግስት እንኳን ቢኖራት ማነው ልጅ ወልዶ መሳማ የፈልገው እህ አናግራታለሁ አልኩሽ እኮ ይልቅ የንብረት ልጅ እስካሁን አልተገኘችም ሁለቱም በጣም ተጨንቋል ቆይ ጉዳዩን ፖሊስ ይዞታላል ተባለው ሰራተኛዋ ግን በጣም የምትገርም ልጅ ናት እሷ ናት እንደዛ የተጠፋችው አህ ነገርኩሽም እንዴ በረከት ካኮ ደውላ አምስት መቶ ሺህ ብር ካላመጣችሁ ልጅቷን መቼም ደግማችሁ አታዩአትም ብላለች ወይም ምርመራ እናደርግ እንዴ የምን ምርመራ ነው ተወሪ ደግሞ መካን ምርመራ ብናደርግ ጊዜው ገና ነው፣ ትንሽ ጠብቁ ነው የሚሉት። አሁን መዛ ለው እና የት ልሁን እናት? እኮ ገና ካሁኑ በጣም እየገላመጠችኝ ነው። እማዬ በጣም ታበዛዋለች። ታቃልች አለ እንዴ ከህመማችን ገና እያገገምን ነው። እሱማ ተረሳ እኮ ጭራሽ። አሁንማ ስጋቴ ድጋሚ እንደዚህ አይነት ችግር ውስጥ ገብቶ ልጄ የመውለድ ሀሳቡን እንዳይጨልምብኝ ብዬ ነው ማስበዋለች። የምሯን ግን አፎናው ተነዚ ያለችሽ እና ፈጣሪ ያወራውልህ ጭራሽ እኮ ይሄንን አጋጣሚ አታገኙም። ቶሎ ልጅ ና አምጪ እኮ ነው እያለችኝ አለችው። እንግዲህ ቤታችን የሚታገል ነው። ደግሞ ፈጣሪና ና ገና ምን ተይዞ ነው? ቆይ ከተጋባን እንኳ አመት አልሞላ ነው። ንገሪኝ፣ ከእነሱ ቤት አንቺ ነሽ አይደል የሰረግሽው እናት ወረርታ ቤትን በሰራተኛ ነበር ያሰረችው አይደለ? በአሁኑ ግን እጅ የለበትም ችግር እኮ። እኔ አንቺን መቼም አላምንሽም እንዴ። እሺ ቆይ ካላመንገኝ፣ ቆይ ለሶስተኛ ጊዜ ያለው ንገሪኝ እንዴ። ቆይ ምን ልታደርግ ነው? ለምንድን ነው ምን ብለሽ ምትጠይቂ? ከዚህ በፊት ጠይቀሽ ታውቂያለሽ ወይ? ንገሪኝ የት እንደሚኖሩ ነግራለሁ። እንዴ፣ ናዲ ምንድን ነው እንደዚህ መሆን? በቃ ልጅቷ ተገኛለች አልኩሽ አይደል? እንዴ እባክሽ ተረጋጊ፣ እንደዚህ አትሁኝ። እቅጦይ፣ ይህን ያንዱ መንገድ እየተንገላታቸው ይሆናል። ሰራተኛ ደውላል ነበር፣ እስካሁን ደግሞ አልደወለችም። ደግሞ ይቺ ጩና የምትባለው ቤቷን እንደቀየረች መርማሪው ነግሮኛል። እርግጠኛ ነኝ እየፈለጓት እንደሆነች ታውቃለች። ቆይ እዚህ ነገር ውስጥ እጇ ከሌለ ለመደበቅ አስፈለገ? እርግጠኛ ነኝ የጉዳዩ ባለቤት እሷ ናት። አላውቅም የእሷ ስራም ሊሆን ይችላል። ልጅቷ እኮ ሲበዛ አስመሳይ ናት። ወይ ካልሆነ ደውለን ድጋሚ በገንዘብ እንደራደራት። እንዴ እኮ ድጋሚ ለእሷ ገንዘብ ልከፍል መቼም አላደርገውም። ደግሞ ላድርገውም ብል ምንም ገንዘብ የለኝም። እኔ ገንዘብ እንስጣት አላልኩም ወይ ደግሞ ጉዳዩ ላይ ፖሊስ እናስገባበት። እሱ ያስማማኛል። መጀመሪያውንም ህጉን ተከትለን ብንሄድ ኖሮ ይህ ሁሉ ጣጣ ውስጥ ባልገባን ነበረ። እስቲ ለማንኛውም መጀመሪያ ለጩና አልደውልላት። አትልፊ፣ መርማሪው ስልኳ ዝግ እንደሆነ ነግሮኛል። እውነትም ዝግ ነው። ታዲያ በዚህ ነገር ውስጥ እጇ ካለባት እንዴት አግኝተን ነው ልንደራደራት የምንችለው? ናርዲ፣ ስንቴ ነው ምነግርሽ፣ ጉዳዩን ፖሊሶቹ በጥልቀት ይዘውታል። እኛ አርፈን ብንቀመጥ ነው የሚሻለው። ምግብ ላቅርብልህ? እንዲ ለካ ደግሞ ምንም አልሰራሁም፣ ወይ ገብቼ የሆነ ነገር ላዘጋጀልኝ። ግድ የለም አልራበኝም። ባይሆን ለአንቺ ልስራልሽ። ግን ቆይ ዛሬ ከነጋ ምግብ በልትሻል ወይ? መብላት እንዴትስ ብሎ ነው ከጉሮሮ የሚወርድልኝ? አይዞሽ፣ በቃ ና አርድይ። መቼም አምላክ አንዴ ሰጥቶ አይነሳ ነው። አይዞሽ።

ፎቶ የቆየ ቢሆንም ማለት ነው ወይ? እነን አርዲ አፋልጉኝ ማስታወቂያ ይማስተውቅ ያለቀው ቢሆንስ ችግር እኮ እሱ ጋር ነው። ልጅን አፋልጉኝ ብሎ ማስታወቂ ያለቀው ሰውዬ ስሙ አቶ ረታ ይባላል። ምን ይሁ ለም የተፈለገኝ ፎቶ ራስ ሻታዩ በግዲጋ ስሙ አሜን ነው የሚለው ግን ሕፃኗ ከአመት ቤት የተነሳች ፎቶ ቢሆንም ማለት ነው። ግን እርግጠኛ የራሷ ናት፣ እራ ራሷ ናት፣ እሙቲ ናት። እንዲ ጊቢ ውስጥ ተከራይተን ስንወርጩና ከአራት ወይም ከአምስት ዓመት በፊት ልጅቷን ስታጠባ የነበረችው ራሷ ናት። እርግጠኛ ነሽ? በጣም እርግጠኛ ነኝ እራሷ ሙቲ ናት ግቢ ውስጥ ያለው ሰው እንዳለ ስለሚወዳት እንቀባበላት ነበር ፈጣሪ ሆይ እራሷ ሙቲ ናት እኮ ወይ መንቷ እንዳትሆን ማለቴ መንቷን ማሳደግ ሸታት ከሆነስ ቢሆንማ እራሷ ጮና ተነግረኝ ነበር የሆነ ነገርማ አለ ለማንኛውም ይህን ነገር ለናርዲ መናገር አለብኝ ፖሊሶች ለምን አንቺን እየፈልጉሽ ያሉት? ምናልባት በሙቲ ጉዳይ ላይ ሊሆን ይችላል። ታራጅሽ ከሌለበት ለምን ትደበቅ ያለሽ አንቺ? እኔ ካንተ እንጂ አሁንም ከፖሊሶቹ አልተደበቅኩ። እሺ፣ አሁን ከሰዎች ምን ያህል ገንዘብ እንደተቀበልሽ ትነግረኛለሽ ወይስ በሌላ አማርኛ አንድም ሳታስቀሪ የእኔን ድርሻ ትሰጭኛለሽ? እኔ ምንም ገንዘብ የለኝም። ከፈለክ ቤቱን መፈተሽ ትችላለህ። ምናልባት ይህንን ነገር ከሰዎች ከሰማሁት አንገትሽ እንደምቀነጥስልሽ ታውቂያለሽ አይደለ? የፈለግከውን ጠይቃችሁ። እኔ ግን አንቺን ብሆን ግን ሊመጣብኝ የሚችለውን ቅጣት ስለማሰብ ከመናገር በፊት አስብ ነበር። አንተ ባዶ ቤት ጠለያኝ። እስር ቤት ስትገባ ኮ ማንም አይዞሽ አለኝ የለ እንዳንልሽ ልጅ ነው። ይልቅ ማምታታቱን ትተሽ ሰዎች የሰጡሽን ገንዘብ የት እንዳደረግሽው ትነግርኛለሽ። እኔ ምንም ገንዘብ የለኝም። የመጨረሻ አንድ እድል ሰጥሻለሁ። የፈለግከውን ማድረግ ትችላለ። እኔ ልጅ ማሳደግ አቅቶኝ ለሰዎች ሰጠዋት እንጂ ሸጫት አይደለም። እና ማሳደግ ከከበደሽ ለምን ሰርቀሽ እንደወሰርሽባቸው ለባለቤቱ ወስረሽ አትመልሽላቸውም ነበር? አስቤ ነበር። ከነሱ መስረቄን እያወቁ መልሼ ብሰጣቸው ለፖሊስ የሚያስይዙ ይመስለኝ። ግን እኮ ሕጻኗን የሆነ ቦታ ወይም በራቸው ላይ አስቀምጠሽ ደውለሽ ውሰዱ ማለት ትቼ ነበር። ግን እንደዛ አላደረግሽም። ለምን የገዛ ልጅሽን ለሌላ ሰው መሸጥ ፈልገሽ? ነገርኩ እኮ እኔ ልጅን ለማንም አልሸጥኳትም እንዴ። ወይ ይቅርታ፣ ገጀረው ልጮ ብፈልግ አይደለም፣ ትንሽ ስለተናደድኩ ብቻ ነው። እና መቼ ነው የሙቲ መጥፋት ላይ ልጅሽ እንደሌለበት ለፖሊሶች የዲስ የምትናገረው። ተናኒ ሰላሞች ይህን ነገር ማየት ሳይኖርብሽ አይቀርም። ምንድን ነው እሱ? እንዴ! ምንድን ነው ማለት? ልጅ ሕፃኗ ስስትን ትመስላለች አይደል? ምናልባት ልትሆን ትችላለች። ምን እያልሽ ነው? አሜን የምትባል ልጅ ስለጠፋችብኝ አፋልጉኝ የሚል ማስታወቂያ እኮ ነው ከስር ያለውን ግን አንብበሻል ከጠፋች አራት ዓመት ሆኗታል። ይህ ማለት አሁን እኮ ዘጠኝ ዓመቷ ነው ማለት ነው እና ስስት ምናልባት የጩና ልጅ ላትሆን ትችላለች ማለት ነው ግን እኮ በእርግጥ ጩና እናቷ እንደሆነች እኔም አረጋግጬ ልሽ ነበረ ጡትም ስታጠባት እንክብካቤም ስታሳያት ህፃኗ ላይ ምንም የተለየ ነገር አላየውም ህፃኗም ልክ እንደ እናቷ ነበር ስታያት የነበረው። እና ይቺኛው መንታዋ ነች እያልሽኝ ነው? እኔ ምንም አልገባኝም። ግድ የለም፣ ይህን ነገር በደን ማጣራት እንችላለን። ደሞ ኩጩና ገምስ ደውል። ስልኩ አይሰራም። በረከት ከሷቸው። እሷና ሳቤላ ፖሊስ እያሳደዳቸው ነው። እና ምን እናድርግ? አባት፣ እኔን ብሎ የተለጠፈው ማስታወቂያ ላይ እንደውል እንዴ? ስለምን አባት ነው የምታወሪው? የሰሰታ አባት በረከት ነው። እናቷ ደግሞ እኔ ነኝ። ጭራሽ አባትየው ከስር ተፈቷል የሚለው ነገር ሲገርመኝ፣ አሁን ደሞ ጭራሽ አንቺ ሌላ አባት ልታመጭብኝ ነው። እሺ በቃ ተረጋጊ ናርዲ። እንድረጋጋ ከፈለጋችሁ መጀመሪያ ልጄን አምጡና አሳቅፉኝ። ካለበለዚያ ምንም መረጋጋት አልችልም። እሺ እኮ አሁን ተረጋጊ በቃ። ምንድነው በረከት የምትባለው አንተ? አሁን እኔ ምን ነው ላናገር፣ ቤት ድረስ መጥቼ ነበር፣ ግን ከውስጥ በመኪና መጣ እዚህ ጋር ቆመ፣ ሳይክ እዚህ ማናገሩን መረጥኩኝ። መኪናን እንኳን መንዳት እስኪያቅት ሐሳብ ውስጥ የገባት ትመስላለህ። አልገባኝም፣ አንተ ማን? ግርማ እባላለሁ። ያው ብዙ ሰዎች ገጀሮ በሚባል ስም ነው የሚያውቁኝ። እና ከኔ የምንፈልገ ነው? ልጄን ምን? የሙቴ አባት ነኝ። መቼም ጩና እንደምትቆ አድርጋ ነው አይ፣ ነገረቻችሁ ከእስር ቤት ወጣ የተባልከው አንተነህ ለአመታት እስር ቤት ቆይቼ ነው የመጣሁት፣ ያው ታርሜ አይደል የወጣሁት። ቀሬዎትን ከዚህ በኋላ ከልጅ ጋር ማሳለፍ ነው የምፈልገው። ሰውዬ ስለ ምን ልጅ ነው እያወራ ያለሁ? ሚስቴ እኔን ሳታስፈቅድ ስለሰጥቻችሁ ልጅ ነዋ፣ ሌላ ስለማን ልጅ ልጅ ይሆናል። እናንተ ሰዎች ግን ምን ነው ከህግ ውጭ ልሁን አላችሁ። በነገራችን ላይ እኔ ሰው ከመሬት ተነስቶ ሲዘልፍኝ ዝምል ሰው አይደለውም። ባህሬን አስቀድሜ ስላልነገርኩ ለዛሬ ንግግርን ግን አልፌያለሁ። ህፃኗን መንግስት እኮ ነው በህጋዊ መንገድ አሳድጋት ብሎ ይሰጠኝ። የማንን ልጅ ማን ይሰጣል? እሱን ሄደ መንግስትን ጠይቃ። ሲጀመር እናትየዋ አባትየው የት አለ ስትባል ሞቷል ብለህ አይደል እንዴ? እኔ ግን እንዳልሞት እኮ እየነገርኩ ነው። አሁን ሄደ ሚስትን ውቀሳ። እኛ እዚህ ጋር ምን አገባል? ሲጀመር አሁን ልጅቷ ጠፍታለች። መቼም ከተገናኛችሁ የስስትን መጥፋት የነገረች ይመስለኛል። ስስት? አዎ ስስት ማለት አዲስ ያወጣንላት ስም ነው። አሁን ግን ከጠፋችሁ ለቀን ሆኗታል ሚስትን ስንጠይቃት እሱ ይሆናል ይወሰደው ብላናለች። እኮ ጩና ነች እንደዚህ አለችው። ሲጀመር ተመካክራችሁ ቢሆን ይሄን ነገር ያደረጋችሁት። ቆይ ከእኛ ምንድን ነው የምትፈልጉት? ጭራሽ ከዛች አሳማ ጋር ተማክረ ልጄን ከወሰድክ በኋላ መልሰ እኔኑ ተወቅሰኛለ። ሰውዬ ነገርኩ እኮ እኔ ልጅን አልወሰድኳትም። ተሰማኛለ ልጄን ለመመለስ የአንድ ቀን ጊዜ ብቻ ነው የምሰጥ። በአራት ሰዓት ውስጥ ልጄን ካልመለስ

እውነት አንተ ሳይገባ ቀርቶ ነው። የራስ ሽልሽ ሳትወልጅ የሰው ታፋልጊያለሽ እኮ ማለቷ ነው። ቆይ ግን እማዬ ከመጀመሪያው እንደዚህ ነገረኛ ሴት ወጣት እኔም እኮ ግራ ይገባኝ ይሄ ነው። ጭራሽ አላውቃት ሰው ነው የሆነችው። ከተጋባን ስድስት ወራችን አለን እንዴ። ምን አለ ትንሽ እንኳን ብትታገሰን? ያሳለፍነው መከራ ያየች እንዴት እስካሁን ቆጥረችም ትለኛለች እኮ። ነገርኩ እኮ ፊት ለፊት መናገር አቅቷት እንጂ ምክንያቷ እኔ ሳልሆን አንተ እንደሆንኩ በደንብ ታውቃለች። አሁንስ እንደተለፈሱሽ የሚቀር ይሻል ነበር። ያኔ ቁርጣ ነው ትቀመጥ ነበር። ይቅርታ ኔ ኔ ጥፋተኛው። ከእናት የምሰማውን ነገር ሁሉንም አምጥቼ አንተ ላይ መዘርገፍ አልነበረብኝም። አንድ ልሾ ነቀልኩ ስል ጭራሽ ላ ጋር እናት አልታገሳለች እንጂ እሷ የናፈቀችው ቀን እኮ መምጣቱ አይቀርም ነበር። ሁሌ እንደዚህ የምትለኝ መቼው እንደ ሰው አግብተህ ወልደ የምታሰሜ ትለኛለች። ቆይ እኔ ስጣልቸው ሆነ እንዴ? እሺ በቃ አትናደድ። በረከትን አግኝታው ነበር እንዴ? ስደውለት ከስር የተፈታው የተስታባት ልጄን አምጣሉ እንዳስፈራው ነገረኝ። ወረኛ ብለው ገና ከነሱማ ብዙ የምናጣራው ነገር አለ። ፎቶ ገና ሳይሸት አዎ፣ አሳየዋት። ግን አሁንም ፎከሷ ስስት ማግኘት ላይ ብቻ ነው። እውነቷ ነው። መጀመሪያ ህጻኗ ትገኝ፣ ሌላው ነገር ይደርሳል። ቆይ ግን ይሄ ልጄ ናት ብሎ የሚፈልጋት ሰው ግን ማን ነው? ከሱ ይልቅ ጩና ማናት የሚለው ማጣራት አይሻል? ደግሞ የጻናት ከናዴ ያገኛቻቸው አንቺ ይሻል። ብቻ ህጻኗ ትገኝ እንጂ አሁንም ቢሆን በጉዲፈቻ በህጋዊ መንገድ ስለተወሰደ ህጉም ቢሆን ለእነሱ ነው የሚፈርደው። ብቻ ሰው ጣሊው ናቸው እንጂ ነገሩ በጣም ተወሳስቧል። እማዬ ነው እኔ እንጃ። መጣው ብላ የሆነ ቦታ ሄደች ከቆየባችሁ እንዳትጠብቁኝ ብላለች። አሁንማ አይኔን ራሱ ማየት አትፈልግም እኮ። እባክሽሉ ይቅርታ ጌዲ፣ አትፍረድብኝ። ገና ከአሁኑ ትዳራችን ፈተና ስለበዛበት ወደፊት ምን ሊፈጠር ይችላል ብዬ እያሰብኩ ተጨንቄ ነው። ወደፊት ምን ቢፈጠር እኔ ከጎንች ይፈልጋለሁ። ውዴ፣ እኔ ምንም ቢፈጠር ከጎንህ ነው። አይዞሽ ሰብሽኝ እኮ እናዚህ ተቀምጬ ሳለቅስ ስለዋል። ቢያንስ ወጥቼ እንኳን ልጅን ያያችሁ ብዬ ልፈልጋት እንጂ። በጣም ደጋግመሽ ደውለሽልኝ ነበር፣ ምነው ችግር ነበር እ ሌላ ችግር ሳይፈጠር አይቀርም። የምን ችግር ሄሉ? ማህበራዊ ሚዲያ ላይ አንድ ቪዲዮ አሳይታኝ ነበር። በነገራችን ላይ ዛሬ ገጀራው ሊያስፈራራኝ ፈልጎ ነበር። ማ ነው ደግሞ ገጀራው? የልጃችን ወላጅ አባት ነኝ ይላል። ልጄን ካልሰጣችሁኝ አልለቃችሁም ነው የሚለው። ያቺ እርኩስማ በመጨረሻ መያዟ፣ መርማሪ ደውሎ ነገረኝ። ጩና ተያዘች። ያው ፈፌ ባሏም እየተፈለገ ነው። ወዲያው እንዳስፈራራኝ ደውዬ ነግሬያቸው ነበር። ቶ የእሱ ቀላል ነው፣ ቤታችን ቤቱ ነው አሉኝ። ሰራተኛዋስ ገና እሷ አልተያዘችም፣ ግን የትም አታመልጠኝም ብሎኛል። እና ልጃችን ለሁለተኛ ቀን ውጭ ልታድር ነው ማለት ነው። ናርዲ ቢያንስ እኮ ተጠርጣሪዋ ተይዛለች። እሷ ባትሆንስ ሰራተኛዋ ብትሆንስ ነው የእኔ ጥያቄ። ቆይ ስልክ ደውላል ነበር? እስካሁን አልደወለችም። እርግጠኛ ነኝ ልጅ የሆነ ነገር ሆናባት ደንግጣ ጥላት ሄዳ ነው። እስኪ ባክሽ አሁን እንኳን ደግ ደጉን አስቢ። ቆይ ምን ነበር ልትነግርኝ ያሰብሽው? ከምነግረ ባሳይ ከይሻለም አልገባኝ። ምንድን ነው እሱ? ይኸው ራስክ ይው እንዴ፣ ምንድን ነው ይሄ? አንብቧ። ከላይ አሜን የምትባል ልጅ ከአራት ዓመት በፊት ከቤታችን በሰራተኛችን ስለተሰረቅን ያለችበትን ለጠቆመን ከፍ ያለ ወሮታ የምንከፍል መሆኑን እናሳውቃለን። አባቷ አቶ ረታ ታፈሰና፣ እናቷ ብርቱካን እጅጉ። ከስር ደሞ አንብቦ፣ ይሄ የአፋልጉኝ ማስታወቂያ ላይ የተለጠፈው ፎቶ አሜን ልጃችን ከመጥፋቷ በፊት ከአራት ዓመት በፊት የተለጠፈ መሆኑን እንገልጻለን። አልገባኝም። ይሄ ነገር ምንድን ነው? እኔ አሁን ሳናቴ ሊፈነዳ ነው። አይሆንም፣ ይሄ በፍጹም ሊሆን አይችልም። ሄለንጩና እናቷ እንደሆነች እርግጠኛ ነኝ ብላኝ ነበር። ምናልባት ያ ማስታወቂያ የለቀቀው የሕፃኗ አባት ይሆን እንዴ? አላውቅም። ግን ስስት እንኳን ብትገኝ ከፊታችን በጣም ትልቅ አደጋ እንዳለ ነው እየተሰማኝ ያለው።